አላህ ሱብሃነ ወተዓላ እየተቆጣባቸው ካሉ ሙስሊሞች ውስጥ አንዱ ልትሆኑ ስለምትችሉ ሁላችሁም ጥንቃቄ አድርጉ። የቪዲዮ ሙስሊም ሆናችሁ ከደረሳችሁ ኮመንት ላይ አላህ ወይ ማረኝ በማለት ቪዲዮን ለሁሉም ሙስሊሞች እንዲደርስ በደም ኮፒ ሊንክ፣ ሼር ዱት፣ ሪፖስት አድርጉ። አጅሩን አብረን እንካፈላለን። እነዚህ ሰዎች አላህ ሱብሃነ ወተዓላ እየተቆጣባቸው ነው። አንደኛው ሰላት ከህይወታቸው የጠፋ ሰላትን የማይሰግዱ ሰዎች፣ ሁለተኛው ደግሞ ሐራም ሪሌሽንሺፕ ማለትም በወንድና ሴት መካከል ያለ የፍቅር ግንኙነት ከትዳር በፊት ውስጥ ያላችሁ ሰዎች ከሆናችሁ አላህ የተቆጠባችሁ ነው። ሶስተኛ ደግሞ ቤተሰቦቻችሁን የማታከብሩ እናቶቻችሁንና አባቶቻችሁን የማታዘዙ ከሆነ እንደዚሁም አራተኛ ደግሞ መጥፎ የሆኑ ጓደኞች ስብስብ ውስጥ ካላችሁ ነው። አምስተኛ በወንጀል ላይ ወንጀል በሐራም ላይ ሐራም የምደጋግሙ ሰዎች ከሆናችሁ፣ ስድስተኛ ጊዜያችሁን ያለ አግባብ ባልባሌ ነገሮች የምታቃጥሉ ሰዎች፣ ሰባተኛ ከቁርአን ህይወታችሁን በሙሉ ያራቃችሁ ሰዎች ቁርአን ጋር ድርስ የማትሉ ሰዎች። ስምንተኛ ደግሞ ወንጀል ከሰራችሁ በኋላ ምንም ጸጸት የማይሰማችሁ ሰዎች። ዘጠነኛና የመጨረሻው ደግሞ ከአላህ ስብሓነሁ ወተዓላ ምሕረትን የማትጠይቁ ሰዎች። ሁላችሁም በኮሜንት አላህ ሆይ ማረኝ በሉ። ቪዲዮንም ራሳችሁ ጋር እንዳታስቀሩ። ምናልባት አንድ ሙስሊም ከነዚህ ዘጠኝ ተግባራት ራሱን ሊቆጥብ ይችላል። አጅሩን አብረን እንካፈላለን።